አዲሱ የሳውዲ ህግ እንደታያችሁት በትናንትና ሁለት እንግዲህ አዲስ ህግ ወጥቷል። ከዚህ በኋላ እንግዲህ ሁልሽም ፍሪ ነሽ እንደፈለግሽ መንቀሳቀስ ትችላለች ማለት ነው። ህጉም እንደሚለው እንግዲህ ሳውዲ ከሀምሳ አመት በላይ የተጠቀመችበት የክፍልና ህግ ማለት በከፊል ነበር፣ ሁሉ ነገር እስከዛሬ እንደምታውቁት። ከአሁን በኋላ እንግዲህ ያ ህግ ቀርቷል። በአዲሱ ህግ መሰረት እንግዲህ የውጭ ሀገር ዜጎች እንደፈለጉ ስራ መቀያየር ይችላሉ፣ ከሀገር መውጣት ይችላሉ። ያው እንትነው ታውቁታላችሁ እስከዛሬ በከፊሎች ቁጥጥር ስር ነበርን። ያ ማለት እንግዲህ የእነሱ ፍቃድ ያስፈልግ ነበረ። መጥፎ ሰው ከሆኑ ያውታቁታላችሁ በጣም ከባድ ነበረ። ትናንትና በወጣው ህግ መሰረት እንግዲህ ያ ነገር ቀርቷል። ሁላችንም በመንግስት ቁጥጥር ስር ሆነናል ማለት ነው። ሰላም ውድና የተከበራችሁ የጀስቲስ ሚዲያ ተከታታዮች፣ እንደምናላችሁ ሁሉ። ሰላም እኛ ጋር በጣም ደህና ነው። እንዴት ናችሁ? ዛሬ አዲስ መረጃ አለን። እሱም ከሳውዲ አረቢያ ጋር የተገናኘ አዲስ የተያዘ ወይም አዲስ የተለቀቀ መረጃ አለ። እሱን መረጃ እናቀብላችኋለን። ቪዲዮውን ከመመልከታችሁ በፊት ላይክ እና ሼር ሰብስክራብ ያደረጋችሁ እንደተከታተሉን ስንል ከልብ እንጠይቃለን። በዛሬው የዜና እክላችን የምናቀርበው በሳኡዲ አረቢያ የነበረው ለአምሳ ዓመታት ሲሰጥ የነበረ ወይም ደግሞ ለአምሳ ዓመታት ያክል ጸድቆ ሁሉም ሀገራት ላይ ወይም ደግሞ በሁሉም በሀገሪቱ ላይ ሲተገበር የነበረው ሕግ እንደ አዲስ መሻሩንና አዲስ ሕግ መውጣቱን የሚያመላክት ነው። በዚህ መረጃ እንደሰማነውና ለማጠራት ለማጣራት እንደሞከር ነውም የተለያዩ መረጃዎች የወጡ ሲሆን ይህም ደግሞ ለሀምሳ ዓመታት ከቆየው ህግ አዲሱ ህግ በተለይም የውጭ ሀገራት ዜጎችን የተመለከተ ከመሆኑ አንጻር በጣም የሚያስደስትና በጣም ደስ የሚል ሆኖ አግኝተነዋል። ህጉም እንደሚናገረው ከሆነ ሳኡዲ አረቢያ ከ ሀምሳ ዓመታት በፊት ጀምሮ ስትጠቀምበት የነበረው ህግ ሰዎች ከተለያዩ ሀገራት ወደ ሀገሯ በሚገቡ ሰዓት ላይ በከፋላ በሚባለው ወይም ደግሞ በከፊል ካልሆነ የስራ የሚሆን የእንቅስቃሴ ገዳን የምጥልበት የሆነ ነው። ሁሉም ይህን ነገር ሁሉም ሰው የሚያውቀውና ሁሉም ሰው ያየነው የተመለከትነው ጉዳይ ነው። ነገር ግን አዲሱ ህግ እንደሚናገረው ከሆነ አንድ ሰው ከተለያዩ ሀገራት ለሳኡዲ ወይም ደግሞ ሳኡዲ አረቢያ ለስራ መጥቶ በሚኖርባቸው እንደዚሁም ደግሞ ለስራ በሚያደርጋቸው እንቅስቃሴዎች ከከፊል ውጭ መስራት የተከለከለ የነበረ ሲሆን ከዛም ማንኛውም ሰው ከከፊል ውጭ ከተገኘ ምናልባትም የመያዝና ከሀገር ዲፖርት የመደረግ እድልም ሊኖረው እንደሚችል የምናውቀው ጉዳይም ነበረ። ይህንን ህግ ሳኡዲ ለማሻሻል በቅታለች ማለት ነው። በጣም በአለም ዙሪያ በጣም ኋላ ቀር አይነት ሁሉ ያስበላት የሚችል ህግ ነበር ይሄ ህግ። ምክንያቱም አንድ ሰው ወጥቶ ነፃነቱን ተጠቅሞ መስራት አይችልም። በተለያዩ ሀገራት አለማት ግን እናንተ የመስሪያ ህግ ወይም ደግሞ ፈቃድ እስካላችሁ ድረስ ወይም ደግሞ እናንተ በሆነ ድርጅት ላይ በሆነ ስራ ላይ ገብታችሁ ለመስራት ላይሰንስ ኤብል ማለትም ህጋዊ እስከሆናችሁ ድረስ የሚቻል የሆነ ነገር ሆኖ ነው ያለ። እዚህ ሳውዲ አረቢያ ግን ይሄ ህግ እንደማይቻል ወይም ደግሞ ከከፊል ውጭ መስራት እንደማይቻል የተከለከለ እንደሆነ እንደዚሁም ደግሞ የተለያዩ ልክ የገቢ እንደምንላቸው በሀገራችን የጉምሩክ እንደዚህ የገቢ ኃላፊዎች እንደሚባሉ እዚህም በለድ የሚባሉ አካላቶች ይህንን ማለት ነው በጣም ያወግዙ ነበረ። እንደዚሁም ሌላው አንድ ቦታ ላይ ከከፋላ ውጭ ወታችሁ ስትሰሩ ከተገኛችሁ የዛ ድርጅት ባለቤት እስከ ድርጅት መዘጋት እስከ ቅጣት እስከመጣል ሊደርስበት የሚችል ህግ ነበረ። ነገር ግን ይህንን ህግ

በጣም የሚያስደስት ወይም ደግሞ ለዜጎች እንደዚህ ለውጭ ሀገር ዜጎች በጣም እፎይ የሚያስብል ነው። በተለይም በዚህ ሰዓት ላይ ስራ አጦች በበዙበት ሁሉም ሰው በቶ በተቀመጠበት ሰዓት ላይ ከቤት ወጥቶ ይህንም ያንንም ስራ የመስራት እንደሚፈጥርለት የሚያሳይ ህግ ነው። ህጉም አጠር ባለመልኩ ስነግራችሁ ሳኡዲ አረቢያ ለ5 ዓመታት አስጠቀምበት የነበረውን የከፋላ ህግ ወይም ደግሞ ከከፊል ውጭ መስራት ክልክል ነው የሚለውን ህግ አስወግዳ በተለያዩ ህጋዊ በሆኑ መልኩ ሰዎች ከፈለጉት ስራ ወጥተው ከፈለጉት መንቀሳቀስ እንዲችሉ የፈለጉትን ስራ መስራት እንደሚችሉ ከከፋላ ውጭ እንደፈለጉ መስራት እንደሚችሉና ቁጥጥራቸውም ደግሞ በከፊል ሳይሆን በመንግስቱ እንዲሆን ያደረገችበትም አዲሱ መረጃችን ነው። ይህንን ህግም እንደዚሁ በጣም ሁሉም ሰዎች ወደውት ነው የሚገኙት። ከሀገር መውጣት ሊሆን ይችላል፣ የተለያዩ እንቅስቃሴ ማድረግ ሊሆን ይችላል፣ በተለያዩ ስራ ዘርፎች ገብቶ የመስራት እድልም ሊሆን ይችላል። ይህንን ነገር እሷ ሳውዲ አረቢያ ማለት ነው ምን አድርጋለች? አሳውቃለች ማለት ነው። ስለዚህ ይሄ ህግ ሁሉንም ሰው ያስደሰተ ህግ መረጃ እኔም ኦልሞስት እንደዚሁ ሸር ተደርጎ ነው ያገኘሁት። ይህንን መረጃ ለሌሎችም ሸር ብታደርጉላቸው ያለውን ነገር ያውቁ ዘንድ ማለት ነው። ስለዚህ ከስራ ውጭ እንደዚሁ በከፊል ጫና የሚደርስባቸው አካላቶች የተለያዩ የኮንትራታቸው ወይም ደሞ ኮንትራት የሚባለውን ነገር እነሱ ጋር አምቀው ይዘው ህይወታቸውን ዳዴ እያሉ ህይወታቸውን እየመረራቸው እየገፉ ያሉ አካላቶች ይሄ ዜና ለነሱ በጣም ብስራት ነውና ይሄንን ዜና ሁላችሁም በደንብ ሸር ብታደርጉትና በደንብ ብትልኩላቸው ይሄ ዜና ከወጣበት ጊዜ ጀምሮ ምናልባትም የሰዎች ህይወት ወይም ደግሞ የእህት ወንድሞቻችን ህይወት እንደሚቀየር ከልብ ምኞታችን ስለሆነ ማለት ነው። ስለዛ ሁላችሁም እያንዳንዳችሁ አካላቶች ማለት ነው ይሄን ህግ የሚመለከታችሁ አካላቶች ወይም ደግሞ በኢቃማ ወደ ሳውዲ አረቢያ ገብታችሁ ከዛ ከሳውዲ አረቢያ ማለት ነው በከፊል ብቻ ነው የምንሰራው እያላችሁ መንቀሳቀስን ለምትፈሩ መውጣትን መስራትን ለምትፈሩ አካላቶች ይሄ ህግ ማለት ነው እንደወጣ ነው እኔ ባገኘት መረጃ ልክ ለመመልከት የቻልኩት ስለዚህ ይሄንን መረጃ በተቻላችሁ መልኩ ለሌሎች ብታሳውቁት ማለት ነው እንደዚሁም ደግሞ ዲቴል ሀሳብ ያላችሁ እናንተ ከዚህ በተለየ መልኩ አይ እንደዚህ ሳይሆን ይሄን ነው የሚልም አስተያየት እና ሀሳብ ካላችሁ ይሄንን መረጃ ለእኛ ልታጋሩን ማለት ነው ዝግጁ ነን በውስጥ መስመር ምልጽፉልን ትችላላችሁ እንደዚሁም በኮመንቶችም ሌሎች ነገር ች ማለት ነው ለኛ ማሳወቅ ይቻላል ማለት ነው ነገር ግን ህጉን እንዳገኘሁት ከሆነ ከእንግሊዝኛ ትራንስሌት ከተደረገ ማለት ነው ከዛ ነው እኔ ለማግኘት የቻልኩት ስለዚህ ከፋላ ወይም ደግሞ በከፊል ብቻ መንቀሳቀስ የሚለው ከብዙ አመታት በፊትም እንደዚሁ ከአስር ከሰባት አመታት በፊት እንደዚሁ ከዛ ውጭ ሲሰራ የተገኘ ተይዞ ወደ ሀገር እንልካለን እስከ ማለት ደርሶ በጣም ብዙ ሰዎች ተጨንቀውበት የነበረ ነገር ግን ከ አምሳ አመታት በኋላ ሳኡዲ አረቢያ ይሄንን ህግ እንዳሻሻለች በትላንትናው ማግስት ለማረጋገጥ ወይም ደግሞ ለመስማት ችያለው ማለት ነው። እናም ይሄንን መረጃ በተቻላችሁ መልኩ ለሚመለከተው አካል ብታደርሱት ሁሉም ሰው ቢያዳምጡ ብዬ አስባለሁኝ። ሁላችሁም ይሄንን መረጃ በደንብ አድርሶላቸው እና ደግሞ የተለየ ዲቴል መረጃ የሚኖር ከሆነ ወይም ደግሞ ዝርዝር ሀሳብ የሚኖር ከሆነ ኦር ደግሞ የሆነ ሚስ ያደረግኩትም ነገር ካለ ተመልሼ ለእናንተ በቀጣይ ቪዲዮ መሰራላችሁ ይሆናል። ይሄንን መረጃ ግን በደንብ እንደሚባለው ሼር ብታደርጉት፣ እንደዚሁም ደግሞ ላይክ ብታደርጉት ሞር ከባለስልጣናትም ከሚመለከቱ አካልም የበለጠ መ ደረጃም ይገኛል። ሁለተኛም ደግሞ ሁሉም ተጨንቆ ያለ አካላት በሙሉ ይፈረጅበታን ብዬ አስባለሁ። መልካም የስራ ዘመን ይሆንላችሁ። የእኛ ህይወት እንደ አዲስ የሚፈነጥቅበት፣ የተቸገሩ ወገኖቻችን እንደዚሁ ችግራቸውን ተላቀው በደስታ የሚኖርበት፣ እንደዚሁም ሀገራችንም ከድህነት ተላቃ እንደዚሁ ሁላችንም በሰላም በደስታ ከሀገራችን ሰርተን የምንበላበት ህይወት በመቀጠልም ሀገራችን ሰላም ተመልሶ ሁሉም በሰላም ገብቶ በሰላም የሚወጣበት እንደዚሁም በተለያየ ሀገራት ላይ ያሉ ኢትዮጵያውያን በሙሉ በሰላም እንዲኖሩ ሁላችንም ተስፋችን፣ ምኞታችን ነው። መልካም ቀን መልካም ሌሊት ይሆነላችሁ።